ያለውን ሰነን ወደዚህ ጋር አብዛለሁ። በጭብጨባ ተቀበሉልኝ። አመሰግናለሁ። በዚሁ መንፈስ እንቀጥል አይደል? በዚሁ መንፈስ እንቀጥል። ደስ ብሎኛል በእውነት። ፓስተር ዴቭ ለመጽሐፍ የዚህን ያህል ያለውን ፍቅርና ክብር በማሳየቱ በጣም ደስ ብሎኛል። አንዳንድ ሰባኪዎች ከመጽሐፍ ቅዱስ ውጭ መጽሐፍት እንደማያነቡ ይነግሩናልና ግን ውሸታቸው ነው፣ ተደብቀው ያነባሉ። ዴቭ ግን በግልጽ ለመጽሐፍ ያለውን ክብር ስለነገረን በጣም ደስ ብሎኛል። እግዚአብሔር ይመስገን። አዲስ አጠር ያለ የመጽሐፍ ዳሰሳ ነው የማቀርበው፣ ግምገማ አይደለም። እንደተነገረው የመጽሐፍ ግምገማ ከፈለገን ያው ወደ ሕንጸት ጎራ እንላለን ማለት ነው። ብም እዚያ አለ፣ ያን እናደርጋለን። እግዚአብሔር ይመስገን። ክርስቶስ ከሁሉ በላይ የቆላሲያስ እና የፊልሞና ምልክት ማብራሪያ ከማጥኛ ጋር መግቢያ። ዛሬ በፊታችሁ የተገኘሁት ቃላም መጽሐፍ ስለሚያስመርቅ ብቻ ሳይሆን የተሰራው ስራ የነፍሴ ሸክም ስለሆነም ጭምር ነው። ከታሪክ እንደምንገነዘበው ሐሰተኛ ትምህርቶችና ልምምዶች ለጤናማ ክርስትና የሁል ጊዜ ስጋት ናቸውና ልንመክታቸው ይገባል። ሐሰተኛ እንቅስቃሴዎችን ለመክታት ስህተቶችን ነቅሶ መንቀፍ ግን ብቻውን በቂ አይደለም። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ወቅታዊ ሁኔታ ያገናዘቡ እውነቱን በማሳየት የሚመክቱ ፍልስፍናዊ ሃይማኖታዊ ጥያቄዎችን የሚመልሱ የነገረ መለኮትና መጋቢያዊ የሆኑ የጽሞና ዲቮሽናል መጻሕፍት ያስፈልጉናል። ዶክተር ተስፋ ወርቅነህ በአካል አግኝቻቸው ጥያቄ የመጠየቅ እድል አግኝቼ የነበረ በአንድ ወቅት ጥያቄ እንደ ሙሎንጌል ቤተ ክርስቲያን መሪ በነበሩበት ወቅት አላደረኩም ብለው የሚቆጩበት ነገር አለ ወይ የሚል ነበር። ሲመልሱም አዎ፣ አንድ ከኛ ጋር ያገለግል የነበረ ወንድም ድሬዳዋ ወርዶ በነገረ ክርስቶስ ላይ የተሳሳተ ትምህርት እንዳስተማረ ሰማን። ወዲያውንም አስጠርተን አወገዝ ነው ያ ውሳኔያችን ይቆጨኛል። ለምን በማለት የተቆጩበትን ምክንያት ለማወቅ ጥያቄን አስከተልኩኝ። በቁጭት እንደዚያ አሉኝ። እውነቱን ከስህተቱ ለይተን አላሳየነውም፣ ውጤቱም ጥሩ አልሆነም። ኋላ ላይ የመጀመሪያው የኦልኒጂሰስ ወይም ሐዋርያት ቤተክርስቲያን መስራች ሆነ። እውነቱን ለማሳየት አለመታገላችን ይቆጨኛል አሉኝ። ወዳጆቼ፣ በመጽሐፍት ደረጃ እውነትን መግለጥና ስህተትን መሞገት ቁጭ አድርጎ ከመምከርም ይልቃል። የአደባባይ ጩኸታችን ያልሰራነውን የቤት ሥራ ያመለክታል። ብዙዎቻችን ይህንን ፍላጎት ማሳካት ብንችል ደስ እንደሚለን አስባለሁ። ነገር ግን የእርግዝና ወራት ያሳስበናልና አንደፍረው። መጽሐፍ ጽፎ ለንባብ ማብቃት አስቸጋሪ የእርግዝና ወራት አልፎ በምጥ እንደ መውለድ ነው ሲባል ሰምታቸዋል። የመጽሐፍ እርግዝናም ሆነ ምጥ አንዳንዴ ረዘም ያለና እጅግ የሚያስጨንቅ ነውና ንጽጽሩ ልክ የሚባል ነው። ይህንን ሁሉ ያልኩት ዛሬ የምንመርቀው ለዚህ መጽሐፍ ያለኝን አክብሮት በሁላችሁ ፊት ለመግለጥ ስለፈለኩኝ ነው። ወዳጄ ቀላብ፣ እንኳንም ከባዱን የእርግዝናና የምጥ ወቅት አልፈህ በሰላም ተገላገልክ፣ እንኳንም ደስ አለህ። እናንተም ታዳሚያን እንኳን ቃላ በዚህ መልክ የሰነደልን ማብራሪያ የቆላስያስና እና የፍሊሞናን መልእክቶች ከማጠኛ ጥያቄዎች ጋር የያዘ መጽሐፍ ነው። እንደሚታወቀው የቆላስያስ መጽሐፍ የላቀ የነገረ ክርስቶስ ወይም ሃየር ክርስቶሎጂ ወይም የአጽናፈ ዓለም ነገረ ክርስቶስ ኮስሞሎጂካል ክርስቶሎጂ የያዘ ድንቅ መጽሐፍ ነው። ኢየሱስን በሰውነቱም በአምላክነቱም የሚተርክ ትልቅ መጽሐፍ ነው። ከዚህ አንጻር ክርስቶስ ከሁሉ በላይ በሚል ርዕስ ተሰርቶ የቀረበልን መጽሐፍ ከርዕሱ ጀምሮ ጥንቃቄ የተደረገበት መጽሐፍ ነው ማለት ይቻላል። ይህም ብቻ አይደለም። የቆላስያስ መጽሐፍ ለመጀመሪያዎቹ ተደራሲያን ማለትም ለቆላስያስ አማኞች የክርስቶስን ማንነት፣ የማዳን ብቃት ከፍልስፍናና ከባዕድ ልምምድ ጋር የማይቀየጥ ተግባራዊ ሕይወት አስፈላጊነትን እንደሚጠቁማቸው ለማሳየት ጥረት ተደርጎበታል። በዚህ መጽሐፉ የቆላሲያስን መልእክት ልብ ስላገኘ የተሳካለት ስራ ነው ማለት ይቻላል። ደራሲው መጽሐፉን ለማስደራጀት ሶስት መሰረታዊ ስልቶችን እንደተጠቀመ እመለከታለሁ። የመጀመሪያው የቆላሲያስን መጽሐፍ በራሱ በቆላሲያስ መጽሐፍ አውድ ለመተርጎም የቆላሲያስን ታሪካዊ ዳራ ሂስቶሪካል ባክግራውንድ ወደፊት በማምጣት እያመሳጠረ ሀቲታዊ ወይም ኤክሰጀቲካል ትንታኔ ያቀርባል ወይም ያወያያል። ለምሳሌ እግዚአብሔር ሙላቱ በእርሱ እንዲኖር የሚለውን ቆላሲያስ ምዕራፍ 2 ቁጥር 19 ላይ ያለውን ቃል እንደዚህ ተመልክቶታል። ገጽ 69 ላይ አነባለሁ። የእግዚአብሔር ሙላት በሥጋ በተወሰነው ልጁ ለመኖር ደስተኛ ነበር። የግኖስቲክ አስተማሪዎች ለነበራቸው የስተት አቋም ይህ ጥንቅቅ ያለ መልስ ነበር፣ ምክንያቱም በጥንቷ ቤተ ክርስቲያን ውስጥ ሐሳውያኑ ስለ ሙላት የሚሰጡት ትምህርት በተሳሳተ መንገድ መሠረት ይዞ ነበር። በግሪኩ ምንጭ ቃል ፓንቶፕሌሮማ ብለው የሚጠሩት ሙላት ከአንድ ከማይታወቅ ልዩ ኃይል ጎድሄድ እንደ መላእክት ላሉ መንፈሳዊ አካላት የሚሰጥ እንጂ በሥጋና ቁሳዊ አካላት ላይ ፈጽሞ የሚገለጥ አይደለም ብለው ያምኑ ነበር። ከዚህ የተነሳ የኢየሱስ በሥጋ መገለጡ የመለኮት ሙላት በእርሱ እንደሚኖር ማመንና ጌትነቱን መቀበል በጣም ከበዳቸው። ሁለተኛው የቆላሲያስ መልእክት ከሌሎች የአዳዲስ የአዲስ ኪዳን መጻሕፍት ጋራ ያለውን ዝምድና በማነጻጸር ይተረጉማል። ለምሳሌ ቆላሲያስ ምዕራፍ 1 ቁጥር 21 ላይ እናንተም ነውርና ነቀፋ የሌለባችው ቅዱሳን አድርጎ የሚለውን ቃል አነባለሁኝ። ገጽ 71 ላይ ነውርና ነቀፋ የሌላችሁ ቅዱሳን የሚሉት ቃላት ትኩረት ሊያገኙ ይገባል። ቅዱስና ነውር ነቀፋ አልባ የሚሉት ቃላት ነውር የሌለባቸው ሆነው የሚቀርቡት የቤተ መቅደስ መስዋዕቶችን ለመግለጽ የሚያገለግሉ ቃላት ናቸው። ዕብራውያን 9:14 አንደኛ ጴጥሮስ 1:19 ኤፌሶን ምዕራፍ 1 ቁጥር 4 ተጠቅሷል። በመጨረሻም ሌሎች የነገረ መለኮት ምሁራን እና የሀገራችን ጸሐፊዎች በቆላስያስ እና በፊሊሞን መጽሐፍ ላይ የሰጡትን ሀሳብ በማንሳት ሀሳቡን ያጠናክራል። ለምሳሌ ከነገረ መለኮት ምሁራን መካከል ጆን ስቶት፣ ራልፍ ማርቲን፣ ጎርደን ፊ፣ ኤንቲ ራይት፣ ጄምስ ደን፣ ሙሪ ሄሪ፣ ስቲቨን ዊሊም፣ ኤፍ ኤፍ ብሩስን አጣቅሷል። ይህም መጽሐፉን ደራሲው በመጽሐፉ ላይ ያሳረፈው መጋቢያዊ ቃና ሳይደበዝዝ በወንጌላውያን ነገረ መለኮት የተቀነበበ እንዲሆን አድርጎታል ለምሳሌ አነሳለሁ ስቲቨን ዌልም ና ራልፍ ማርቲንን አነሳለሁ ስቲቨን ዌልም የነገረ ክርስቶስ የሲስተማቲክ ቴዎሎጂ የስልታዊ ነገረ መለኮት የኮቨናንት ቴዎሎጂ ስኮላር ናቸው የባፕቲስት ሴሚናሪ ፕሮፌሰር ናቸው። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው የሚለውን ቆላሲያስ ምዕራፍ 1 ቁጥር 18 ላይ የተጠቀሰውን ቃል ለማብራራት የኚን ሰው ጥቅስ መጽሐፍ አጣቅሷል። ገጽ 64 ላይ አነባለሁ። ስቲቨን ዌሊየም ጳውሎስ በዚህ ክፍል የተጻፈው የነገረ ክርስቶስ ሐቲት አጠቃላይ ይዘት እንዲህ ይገልጹታል። የእግዚአብሔር የመፍጠር እና የሰው ልጆች የማዳን ዓላማ ሰው በሆነው በክርስቶስ መገለጡ በኩል ታይቷል። ይህም ፍጥረት በሚኖርበት ዘመን ሁሉ የሚቀጥል ሲሆን ለእርሱ ሉዓላዊነትና የበላይነት የማይገዛ አካል አይኖርም። ራልፍ ማርቲን የአዲስ ኪዳን ስኮላር ናቸው። ይህም በጣም ትልቅ ሰው ናቸው። በአሜሪካ ሚቺጋን የስክሪንድ ሀርት ሜጀር ሴሚናሪ ፕሮፌሰር ናቸው። የቆላስያስና የፊሌሞና የቆሮንቶስ የፊልጵስዩስ ማብራሪያ ጸሐፊ ናቸው። እናንተም ደግሞ ትኖሩባቸው ከነበራችሁ ጊዜ በፊት በዚህ ተመላለሳችሁ የሚለውን ቆላስያስ 3 ሰባትን ለማብራራት አጣቅሷል። ወንድማችን ቀላብ ገጽ 146 አነባለሁኝ። እንደዚህ ይላል እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በነዚህ ተመላለሳችሁ ተመላለሳችሁ ምልልስ ወክ የሚለው ቃል የሐዋርያው የጳውሎስ የተወደደ ገላጭ ግንዛቤ ዲስክሪፕቲቭ ሜታፎር ነው። አሳቡን የወሰደው ከይሁድ የብሉይ ኪዳን ባህል ሲሆን ለሕይወት መንገድ ይጠቀምበታል። አሁን ግን እናንተ ደግሞ ቁጣና ንዴትን፣ ክፋትንም፣ ካፋችሁም ስድብን የሚያሳርፍንም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸትን አትነጋገሩ። አሮጌውን ሰው ከስራው ጋር ገፋችሁታል። የተፈጠረው ምሳሌ እንዲመስል እውቀት ለማግኘት የሚታደሰውን ሰው ለብሳችኋል። ከመጨረሻው ሁለተኛው አንቀጽ አስወግዱ በግሪክ አፖቴስቴ የሚለው የጳውሎስን ጽንሰ ሐሳብ የሚያመለክተው የጨለማው ስራ አውጥቶ መጣልን ነው። ከዚህም ጋር የሚወገዱት ተያይዘው ቀርበዋል፣ በማለት በመቀጠል ፀሐፊው ያስቀመጡትን ሐሳብ ያነሳል። ከሀገር ውስጥ መጽሐፍ መካከል ምኒሊክ አስፋው፣ ተስፋዬ ሮቤሌ፣ ተስፋ ወርቅነህ፣ እንዳሻው ነጋሽ፣ ዮናታንና አክሊሉ፣ ጳውሎስ ፍቃዱና ፀጋብ ተሾመን ማጣቀሱ የመጽሐፉን አገራዊ ገጽታና አውድ አገራዊ ገጽታና አውድ እንዲኖረው አድርጎታል። እነኚህ ወገኖች አንዳንዶቹ ቀደምት አንዳንዶቹ ቅሩብ ወይም ደግሞ ወጣት ሰባኪያን፣ አቃቢያን፣ የነገረ መለኮት ምሁራንና ደራሲያን ናቸው። ከየጎራው የተለያዩ ፀሐፊዎችን መውሰዱ ፀሐፊው በአንድ ጎራ አለመታፈኑና ሚዛናዊ ሀሳብን ለማራመድ ያደረገውን ሙከራ ያመለክታል። ለምሳሌ ከአባቶች አገልጋይ ተስፋ ወርቅንህን ከወጣት አገልጋዮች ዮናታን አክሊሉን አነሳለሁ። የአገልግሎት ዘመናቸው ጋሽ ተስፋ ወርቅነህ ምናልባትም ከ50 ዓመት በላይ ነው። ተስፋ ወርቅነህ የሙሎንጌል ቤተክርስቲያን ቀደምት መስራች ናቸው። በዳላስ የኢትዮጵያ ክርስቲያን ፌሎሺፕ ቸርች መጋቢ ናቸው። የዮሐንስ ራእይ ትንታኔ፣ የሐዋርያት ስራና የትንቢተ የትንቢት ቁልፍ በሚል ርዕስ የተዘጋጀ የዳንኤል መጽሐፍ ትንታኔ ሰርተዋል። ለ50 ዓመታት በዘለቀ አገልግሎታቸው ከአራት ሺህ በላይ ስብከቶችን እንደሰበኩ ይገመታል። አንድ ነጥብ ሁለት ኬ የዩቱብ ቪዲዮዎችን ጭነዋል። ለክርስቶስ ፍጹም ሰውን ለማቅረብ የተግሳጽን አስፈላጊነት ለማሳየት ቃላብ ከአገልጋዩ ያጣቀሰውን ገጽ 83 ላይ አነባለሁኝ ፓስተር ዶክተር ተስፋ ወርቅነህ የቤተ ክርስቲያን የሥነ ሥርዓት እርምጃዎችን ምንነትና አስፈላጊነት በተመለከተ ሲናገሩ ስለ እግዚአብሔር ቅድስና የክርስቶስ ስልጣን ተግባራዊ ለማድረግ እና የኃጢአት የእርሾ ባህሪ ለመጠበቅ የስነ ሥርዓት እርምጃዎች መተግበር መተግበር አለባቸው እንዲጸጸትና ንስሐ እንዲገባ አለባቸው ይላሉ። አያይዘውም ዓላማውን ሲናገሩ ለእግዚአብሔር ክብር ለመስጠት፣ ሰው እንዲጸጸትና ንስሐ እንዲገባ ወይም እንዲታረም ለመርዳት፣ ሌሎችን ለማስተማርና ለማስጠንቀቅ እንዲሁም የቤተ ክርስቲያንን የምስክርነትና የአስተምሮ ዶክትሪን ንጽህና ለመጠበቅ መሆኑን በዝርዝር ያስቀምጣሉ። አገልጋይ ዮናታን በቦርፎሪኮን የዮሐንስ ወንጌል፣ የፍቃዱ መንገድና የሕይወቴ ሌሊቶችና ሌሎች ስብከቶቼ የሚሉ ሦስት መጽሐፍትን ለንባብ አብቅቷል። ለዘጠኝ ዓመታት በዘለቀ የአዲስ ኪዳን ካህናት ቤተ ክርስቲያን አገልግሎቱ ከአንድ ሺህ በላይ ስብከቶችን ሰብኳል። 24 ኬ የዩቲዩብ ቪዲዮዎችን ጭኗል። ቃላብ ካጣቀሰው አገልጋዩ ስለ ክርስቶስ ቀዳሚ ልጅነት የጻፈውን አነባለሁ። ገጽ 139 አንዳንዶች ክርስቶስ የእግዚአብሔር ልጅነቱን በእርገት ሲከብር ተቀብሎታል ይላሉ። ይህ ሐሳብ ከማድረጉ በፊትና ከዘላለም የነበረውን የክርስቶስን ልዩ የልጅነት ሥልጣን ይክዳል። ኢየሱስ ክርስቶስ በምድር፣ በሕይወቱ፣ በትንሣኤና በእርገቱ ከመክበሩ በፊት በብዙ ስፍራ የእግዚአብሔር ልጅ ተብሎ ተጠርቷል። የክርስቶስ መለኮታዊ ልጅነት ካረገ በኋላ በእግዚአብሔር ቀኝ በመቀመጡ በድጋሚ በይፋ የታወጀ መሆኑ ባይካድም ከዚህ ወቅት አስቀድሞ የነበረው ማንነቱ ነው በማለት እጅግ አስፈላጊ የሆነውን እውነት በመጽሐፉ አስፍሯል። ከዚህ ሁሉ ጋር እጅግ የላቀው የምስራች ምንድን ነው? እያለ ይቀጥላል። የመጽሐፉን ባህሪ በጥቂቱ ለመናገር መጽሐፉ ያልተወሳሰበና በቀላል አማርኛ የተጻፈ ስለሆነ ከአንባቢያን ጋር ጥሩ ተግባቦት መፍጠር ይችላል። ስለዚህም ነገረ መለኮት ያልተማረ ሰው አንብቦ በቀላሉ ይረዳዋል ብዬ አስባለሁ። በቆላስይስና በፊሊሞና መልእክቶች ላይ የተነሱ ቁልፍ ቃላት ቃላትን በአውዳቸው ውስጥ ያላቸውን ትርጉም ከነገረ መለኮት ምሁራን ምልከታ ጋር በማጣቀስ አብራርቷል። ለምሳሌ ተስፋ፣ መዋጆት፣ መልክ፣ በኩር፣ ሙላት፣ መኖር፣ እርቅ፣ ምልልስ፣ ወዘተ የሚሉት ቃላት በመጽሐፉ ውስጥ በስፋት ተብራርተው እናገኛቸዋለን። ጸሐፊው ነገረ ድህነትና ነገረ ክርስቶስን በአንድነት መመልከቱ የመጽሐፉ ጥንካሬ ነው። ነገረ ክርስቶስን ፍጹም ሰው ሆኖ በስጋ የተወለደው ዓለማትን የፈጠረውና ስርዓታቸውን በእጁ የያዘው ኢየሱስ ይበልጣል በሚል ልሕቀት ሲያቀርበው፣ ነገረ ድነትን ለሰው ልጆች ሁሉ በኢየሱስ በኩል የቀረበው ድነት የመለኮት ችሎታና ጥበብ የታየበት መዋጆት፣ መሥዋዕትነት፣ ረቂቅ የማዳን ሥራ ሰውን ከወደቀበት የጨለማ አረንቋ ለማውጣት በቂና ብቸኛው መፍትሄ ነው ይላል። ለምሳሌ በገጽ 49 ላይ እንደዚህ ይላል። ገጽ 48ና ገጽ 49 የተያዘ ሀሳብ ነው ያለው። ገጽ 48 ላይ ሐዋርያው ጳውሎስ ቁጥር 13 እስከ 18 ድረስ ያለውን ሀሳብ ማንሳት ለምን አስፈለገው? በማለት ይጠይቅና በቆላሲያስ የነበሩ የሐሰት አስተማሪዎች ሁሉ የኢየሱስ ክርስቶስን አስፈላጊነት አልካዱም። ይሁን እንጂ የክርስቶስን የሁሉ የበላይነት አይቀበሉም ነበር። ክርስቶስ በእነሱ ልብ ተገቢውን ስፍራ አልያዘም። ማለትም ፍልስፍናቸው ክርስቶስን የሚመለከተው ሰው ወደ እግዚአብሔር ከሚቀርብባቸው ብዙ መንገዶች እንደ አንዱ አድርጎ ነበር። ስለዚህም ጳውሎስ ዛሬ በምናጠናው ክፍል ላይ ለእነርሱ ምላሽ ሲሰጥ እናስተውላለን። ገጽ 49 ታዲያ ሐዋርያው ጳውሎስ የኢየሱስ ክርስቶስን በቂነትና የበላይነት ለማረጋገጥ አራት ተጨባጭ ነጥቦች ያነሳል። እነዚህ አራት አራቱ ነጥቦች ከቁጥር 13 እስከ ቁጥር 18 በተጠቀሰው ክፍል ውስጥ ያሉ ስለሆኑ ከፋፍለን እንመለከታለን በማለት ይቀጥላል። ያው እናንተ እንድታነቡት ዝርዝሩን እተዋለሁኝ። በአጠቃላይ ክርስቶስ ከሁሉ በላይ በሚል ርዕስ በወንድማችን ቃላብ ተዘጋጅቶ የቀረበልን ይህ መጽሐፍ ሐሰትና ሐሰተኝነትን በእውነት ብርሃን ስለሚገልጥ የድራሲውን የቅበተ እምነታዊ ጽኑ አቋም ያመለክታል። በእውነት ላይ ጸንቶ መቆምና በአዲስ ሕይወት መመላለስን ስለሚያበረታታ የድራሲውን መጋቢያዊ ትጋት ያሳያል። ወይም ጥልቅ የነገረ መለኮት ጥናት ባይሆን እንኳ በመጋቢያዊ ልቡ አማኞችን ለመርዳት ያደረገውን ጥረት በጥልቀት ያመለክታል። መጽሐፉ ለግል ሕይወት ጽሞና፣ ለአገልግሎት ዝግጅት እጅግ ጠቃሚ መጽሐፍ ነው ማለት ይቻላል። አማኞች የክርስቶስን በቂነትና የበላይነት በመረዳት በእውነት ላይ ተደላድለው እንዲቆሙና ሐሰትን እንዲመክቱ እንዲከላከሉ ያጸናናል። ሰባኪያን መምህራንና መዘምራን በነገረ ድነት፣ በነገረ ክርስቶስ ላይ ሚዛናዊ መልእክቶችን የማቅረብ ዝንባሌ እንዲኖራቸው ያነቃቃል። የቤተ ክርስቲያን አገልጋዮችና ምዕመናን ቢያነቡት ይህን መጽሐፍ እጅግ በብዙ እንደሚጠቀሙ ጽኑ እምነቴ ነው። እግዚአብሔር ይባርካችሁ። አመሰግናለሁ።